ብዙ ገለቴዎች አሉን ሲል አትሌት ስለሺ ስህን ተናገረ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ስለሺ ስህን ገለቴ ቡርቃ አደባባይ ላይ ወጥታ ጉዳቷን ተናገረች፣ እንጂ ሌሎችም ተመሳሳይ በደል የደረሰባቸው ያሉ አደጋ የደረሰባቸው ብዙ አትሌቶች አሉ ሲል ተናግሯል። አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች፣ እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ፕሬዚዳንቱ አክለውም ፌዴሬሽኑ ላለፉት ሶስት ወራት ይህንን ለመከላከል የሚያስችሩ ስራዎችን ስንሰራ ነበር። አሁን ላይ አትሌቶችን ከአደጋ የሚከላከል ኢንስቲትዩት ከባህልና ስፖርት ሚኒስቴር ጋር በመሆንም አቋቁመናል። ብዙ የተጎዱ አትሌቶች አሉ ብዙ ገለቴዎች አሉ። በወንዶች አትሌቶችም ላይ ጭምር ነው አደጋው ያለው። ይህንን ለማስቀረትም እየሰራ ነው ብሏል። እኛ እንደ ፌዴሬሽን ከገለቴ ጎን መቆማችንን ለማሳወቅ እንወዳለን። ለሌሎችም አትሌቶችም ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን ብለዋል። መረጃው የዳንኤል መምሩ ነው። ገለቴ የደረሰባትን በደል ግማሹን ያህል እንኳን አላወራችም። ገለቴ አንድም ልጅ የላትም። ይህ እጅጉን ያመኛል ስትል አትሌት መሰረት ደፋር ተናገረች። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ገለቴ ከኛ ባልተናነሰ ሀገሯን ማስጠራቷን ማንም ሊደብቀው አይችልም ስትል ተደምጣለች። የገለቴን ታሪክ በቅርበት ስለማውቀው ግማሹን እንኳን ስለ በደሏ አውርታለች ብዬ አላስብም። እኔን የሚያመኝ የገለቴ ንብረት ማጣት አይደለም። እኔ ሶስት ልጆች አሉኝ፣ ግን ሁሌም ማዝነው ገለቴ አንድ ልጅ እንኳን የላትም። ከ2010 በኋላ ልጅ መውለድ ትፈልግ እንደነበር ነግራኛለች፣ ግን ያንን አለማድረጓም ያሳምመኛል። ለሀገሯ ስትለፋ፣ ፍርድ ቤት ስትመላለስ ነው የኖረችው። እኔ ወደዚህ ቦታ የመ የሚያወጣሁት ሴት አትሌቶች ላይ የሚደርሰውን በደል ለማስቆም ጭምር ነው። ጉዳዩ በህግ ተይዟል። ተገቢ ፍትህ ሊሰጣትም ይገባል። መንግስትም እጁን ማስገባት አለበት። ለአትሌቶቻችን መፍትሄም ሊሰጥ ይገባል። ስትል አትሌት መሰረት ደፋር መናገሯን ብስራት ራዲዮ ሰምቷል። መረጃው የዳንኤል መምሩ ነው። ሩሲያ በፈጸመችው የድሮን ጥቃት በኦዴሳ የሚገኝ የእናቶች ማቆያ ክፍል መመታቱን ገለጸች። ሩሲያ በዩክሬን ላይ የምትፈጽመውን ጥቃት በቀጠለችበት በዚህ ወቅት በሰው አልባ አውሮፕላኖች ጥቃት ሁለት ሰዎች ሲገደሉ፣ የኪየቭ አካባቢዎችን ጎድተዋል። እንዲሁም በደቡባዊ የኤዴሳ ወደብ የሚገኘው የእናቶች ማቆያ ክፍል መውደሙን የዩክሬን መንግስት ባለስልጣናቱ ማክሰኞ እለት ተናግረዋል። በአንድ ሌሊት ጥቃቱ ሩሲያ በዩክሬን ላይ ያደረሰችውን ትልቁን ሰው አልባ ጥቃት ተከትሎ ሞስኮ በበኩሏ በሰጠችው መግለጫ ዩክሬን ለሩሲያ በፈጸመችው አሰቃቂ ጥቃት አጸፋዊ የተጠናከረ እርምጃ ነው ብላለች። በከተማዋ ከሚገኙት አስር ወረዳዎች በሰባቱ ላይ በደረሰው ጥቃት ቢያንስ አራት ሰዎች በመድኒያቱ ሆስፒታል መግባታቸውን የከተማዋ ባለስልጣናትም ገልጿል። የፕሬዚዳንት ቮሎዲሚር ዘለንስኪ ተጠሪ የሆኑት አንድሬ ኤማርክ ከጥቃቱ በኋላ በቴሌግራም ላይ ባጋሩት መልእክትም ዩክሬናውያንን በሽብር መስበር አይችሉም ብለዋል። የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ጥቃቱን ተከትሎ ዩክሬንን ለማጠናከር በሩሲያ ላይ ጠንካራ ማዕቀብ እንዲጣል እናም የአየር መከላከያ ድጋፍን ጠይቋል። ሩሲያ ማንኛውንም ትርጉም ያለው የሰላም ጥረት አትቀበልም እናም አዲስና አውዳሚ ማዕቀቦችን መጣል አለባት ሲሉም አክለዋል። ሩሲያ ለመጠባበቅም ተጨማሪ ጊዜ የለም ብለዋል። በኪየቭና በአብዛኛዎቹ የዩክሬን ክልሎችም የአየር ወረራ ጥቃት ማስጠንቀቂያ ለአምስት ሰዓታት የቆዩ ሲሆን በወታደራዊ መረጃ መሰረትም ተግባራዊ ይሆናል። የኪየቭ ወታደራዊ አውራጃ ኃላፊ ቲሞር ታንኬኮ በቴሌግራም ላይ ለሁላችንም አስቸጋሪ ምሽት ነበር፣ በማለት ሌሊቱን በሙሉ ጠላት ያለ እረፍት ኪየቭ ከተማ ላይ በሰዋልባ አውሮፕላን ሽብር ፈጽሟል። በሲቪል መሰረተ ልማቶችናም በከተማዋ ሰላማዊ ነዋሪዎች ላይ ኢላማ አድርጓል ሲሉም ተናግሯል። የዓለም ልጅ መውለድ መጠን ከዚህ በፊት ታይቶ የማይታወቅ መልኩ ማሽቆልቆሉን የተባበሩት መንግስታት ድርጅት አስታወቀ እድሜያቸው ከአምሳ በላይ የሆኑ ከአምስት ሰዎች ውስጥ ሁለቱ የፈለጉትን ያህል ልጅ እንዳልወለዱ ይናገራሉ ለዚህም ምክንያቱ ኢኮኖሚያዊ ጉዳዮች የጤና ችግሮችናም የዓለም ሁኔታ ስጋት ከዋነኞቹ መሰናክሎች መካከልም ተጠቃሽ ናቸው ከግማሽ በላይ የሚሆኑት እንደ ተመጣጣኝ መኖሪያ ቤት የህፃናት እንክብካቤ አማራጮችናም የስራ ዋስትና ያሉ የፋይናንስ ጉዳዮችም ቤተሰቦቻቸውን የማሳደግ አቅማቸውን የሚገድቡም ነገሮች ናቸው ብለዋል ከአራቱ አንዱ የጤና ጉዳዮችም ወደ ኋላ እንደጎተታቸውም ተናግሯል። አምስተኛው ምላሽ ሰጮችም የአየር ንብረት ለውጥ ጦርነትና ወረርሽኝን ጨምሮ ስለ ዓለም አቀፍ ጉዳዮች ፍራቻን ጠቅሰዋል። ይኸው ጥናት የተሰራው በተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩንኤፍፒኤ ከ14 ሺ በላይ ሰዎች ላይ ባደረገው አዲስ የዳሳ ጥናትም ነው። ጥናቱ በአምስት አህጉራት የሚገኙ 14 ሀገራትን ያቀፈ ሲሆን እነዚህም ከዓለም ህዝብ አንድ ሶስተኛውን የሚወክሉም ናቸው። በሁሉም የዓለም አቀፍ በሚባል ደረጃ የወሊድ መጠን እየቀነሰ ሲሆን በህይወት የመቆያ እድሜ ግን አሁንም መጨመሩን ቀጥሏል። ጥናቱ የተካሄደው በአራት የአውሮፓ ሀገራት በአራት በኤሲያ በሶስት የአፍሪካናም በሶስት በአሜሪካ ሀገራት ነው። የሪፖርቱ አዘጋጅም ዶክተር ርብቃ ዘርዛን እንዳሉት ሀገራቱ የተለያዩ የባህል አውዶችን፣ የወሊድ ምጣኔናም፣ የፖሊሲ አቀራረቦች ያላቸው የተለያዩ መንገዶችን ለመወከልም ተመርጧል። ለምሳሌ በዓለም ዝቅተኛ የወሊድ ደረጃ ያላትን ሀገር ደቡብ ኮሪያንናም፣ በዓለም ላይ ከፍተኛ የወሊድ መጠን ያላትን ናይጀሪያን ያካተተም ነው። ሌሎችም በጥናቱ የተካተቱት ሀገራት ህንድ፣ አሜሪካ፣ ኢንዶኔዥያ፣ ብራዚል፣ ሜክሲኮ፣ ጀርመን፣ ታይላንድ፣ ደቡብ አፍሪካ